አሰላሙ ዓለይኩም ወረህመቱላሂ ወበረካቱ፣ እንዴት ናችሁ? ደህና ናችሁ? ከእኔ ጋር ለሁላችሁ አልሀምዱሊላሂ ረቢል ዓለሚን። ዛሬ ደግሞ አዲስ ነገር ይዤላችሁ ማጥቻለሁ ሀዋይቦችዬ፣ ወደ አንዲት መንደር ጎራ ብዬላችኋለሁ። እስኪ እንግዲህ ወደ አንዲት መንደር ጎራ ስል ደግሞ የማላቀው ግቢ የምንከራተተው ለእናንተ ብዬ ነው። እናንተም ለእኔ ብላችሁ ደግሞ ሼር ላይ ኮብሊንክ አድርጉልኝ እላችኋለሁ ሀዋይቦችዬ። እንግዲህ በጠየቃችሁት ምሳሌ መሰረት የተሻለኝን አቅም ያክል እያመጣሁላችሁ እያቀረብኩላችሁ እገኛለሁ ማለት ነው። አባይ ወችዬ አቀራረጹ ላይ ብዙም ኮርስ አትውሰዱብኝ። ምክንያቱም ከኋላ የማስይዛቸው ልጆች ብዙም አይችሉም ና ነው ማለት ነው እንሻላህ ደግሞ ቀጣይ እያደር እያደር ካሜራማን እይዛለሁ። አስተያየታችሁን እቀበላለሁ ማለት ነው። በጣም አመሰግናለሁ። ቪዲዮ ቫይራል እየወጣልኝ አይደለም፣ ነገር ግን አመሰግናለሁ እላችኋለሁ። አንዲት ልጅ ያስቀመጠችልኝን ኮሜንት ሳነበው ውስጤ ተነካ። ምክንያቱም ያኔ ሌላ ቢሆን ታሳቅሉት ነበር፣ ነገር ግን ይሄ ተግባር ስለሆነ ማንም ሰው አላየውም። ለምን ይሄ ቪዲዮ ቫይራል አልወጣም? ብለሽልኛል። የኔ ወድዋ አላህ ከዱንያም ካኬራም የተመቸ ህልምና ህይወት ይስጥሽልሻለሁኝ። ምኞትሽን አላህ ያሳካልሽ። በጣም አመሰግናለሁ። አስተያየታችሁ በጣም ድጋፍ ነው። ድጋፋችሁን ደግሞ ስለሰጣችሁኝ በጣም አመሰግናለሁ። አሁንም ድጋፋችሁና ሀሳባችሁ ያስፈልገኛል። ሀሳባችሁን በኮሜንት አስቀምጡልኝ እንሻላህ እመልሳለሁ ማለት ነው ኮሜንት አነባለሁ ይሄ ቤት አንዲት ልጅ ደውላልኝ ነው መቼም የስደትን ነገር ታውቁታላችሁ ስደት እያለች ግዙልኝ ብላ አስገዛች ያኔ ስታስገዛው በ2013 ዓመተ ምህረት ነበረ አሁን 2017 ሆኗል ማለት ነው ሀበቦችዬ ነገር ግን ወጋዊ መሆኑን አሮጌ መናኸሪያ ስር መሆኑን እንድታውቁ እፈልጋለሁ። ልጅቷ ያለችው ዴሴ ናት። አሁን ላይ እንድትሸጥ ትፈልጋለች። ስልኬን ሰው ሰጥቷት ደወለችልኝ። ነገር ግን ስትደውልልኝ፣ ቦታውን ቀርጸሽ ከሸሽው እኔ የራሴ የሆነ ሂሳብ አስብልሻለሁ አለች ማለት ነው። እኔ ደግሞ ሂሳቡ ሳይሆን ዋናው ቁም ነገሩ የእናንተ መጠቀሙ ነው እና እናንተ እንድትጠቀሙልኝ ስለምፈልግ ቪዲዮውን ተከታትላችሁ ፈላጊም ካለ ፈላጊም ካለለ ለቀማሞች ሸር አድርጉት። እናማ የግቢው ሁኔታ፣ የዛፉ ሁኔታ አቤት መማረኩ፣ አቤት ደስ ማለቱ። ዘይቱን ለወስድ እየተንጠራራሁ ሸቅቤ በማየት ልቤን ማሳቀል ኩላችኋለሁ። ያያችሁት አይደል በወዲያ በወዲሁ የዛፉ ሁኔታ በጣም የሚገርም ነው በጣም ይሄ ዘይቱን ልወስድ ነው። አሁን እንግዲህ ማለት ነው። በጣም ላይ የሆነብኝ ቡናው፣ ዘይቱን፣ ማንጎ፣ አቡካዶ ይሄ ሁሉ የምታዩ ዛፍ የሚበላ ዛፍ ነው። ይሁንና አዲስ ከፈለጋችሁ በራሳችሁ ስታይል ለማሰራት፣ ለማሳደስ እንዲሁም ደግሞ ለየት ያለ ግቢ ለማድረግ ተፈለጋችሁ አትክልቶቻችሁን ትታችሁ ከኋላ ያለው ጓሮ ይት እንግዲህ አሁን ያለሁበት ትርፍ ቦታ ነው። እስከታች እስካጥሩ ድረስ ማለት ነው ይ ይሄንን በደንብ ተከታተሉት፣ ማለት ነው ይጠቅማችኋል ብዬ አስባለሁ። አንድም ቀን ትጠቀሙበታላችሁ። አንዱ ቢገዛ አንዱ አይገዛውም ና ይሁንና ደግሞ እናንተ ያላችሁን ሀሳብ፣ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዚህ ቦታ በዛ ቦታ ነው የምንፈልገውም ብላችሁ ንገሩኝ፣ እመልስላችኋለሁ። መችስ እኔ ለእናንተ እናንተ ለእኔ አይደል ያለንም እንሻአላህ ሀሳባችሁ ሀሳቤ ነው ለእናንተ ብዬ ብዙ ማድረግ እችላለሁ። እናንተስ ለእኔ ብላችሁ ብዙ ታደርጋላችሁ። ይሄው ቧንቧ ውሃም አለችው። እንግዲህ ህጋዊ መግዛት የምን ያህል ጠቀሜታው የረቀቀ እንዲሁ ማንም ሰው አይስተውም። የሰው ቤት የሰው ነውና ከማከራየት አንድ ዛፍ መትከል እንደሚበልጥ ከኔ አንድ ኮርስ ውሰዱ። ምክንያቱም አከራይታው ብትሄድም ዙሪያውን እንጨት ግቢው መትረክረኩ ቤቱ ማስጠላቹ የራስ ቢሆን ግን እንዲሁ ይሆናል ብዬ ነው የወጣሁት ማለት ነው። ምክንያቱም የራስ እንደራስ ነው። በተለይ አትክልት ያለበት ግቢ ውበቱ ይማርካል፣ ድምቀቱ ያብባል። ነገር ግን ይሄ ያን ያክል አይደለም። ለምን ተከራይ ነው እና ያለው ቆሻሻው እምድጃው በየቦታው ነው ያለው ማለት ነው። እንግዲህ ይሄንን ይመስላል የዛሬው ሀሳቢ። ቪዲዮውን ቫይራል አውጡት፣ ለብዙ ሰው ሸር ላይክ እያደረጋችሁ አድርሱት። ቪዲዮውን እስከ መጨረሻው የተከታተላችሁት ኮሜንት አስቀምጡልኝ። ቤቱ ይህንን ይመስላል። ውስጡን ገብቶ ለማየት ሸም ያዘኝ፣ ምክንያቱም የሰው ቤት ሰተት ብሎ መግባት አስቸጋሪ ነውእና ማለት ነው። አባይቦችዬ እንግዲህ ይሄንን ቪዲዮ ጋበዣችኋለሁኝ። ኮሜንታችሁን አስቀምጡልኝ። በኮሜንታችሁ መሰረት ደግሞ ቪዲዮ ሰራላችኋለሁኝ። በጣም ነው መወዳችሁ በጣም ነው ማከብራችሁ ሀባይቦችዬ። ቀጣይ የተለያዩ ቪዲዮዎችን አቀርብላችኋለሁ። ቀጣይ ደግሞ ብዙ ነገር የጠየቃችሁኝንም አቀርባለሁ። ነገር ግን የእናንተ የኔ መከታተል ፈቃደኛ ሆናችሁ ሞራላዊ ሆናችሁ ስለምትከታተልኝ ደግሞ አመሰግናችኋለሁ። ዛሬን እንሻገር ነገን እናልማ አላችኋለሁ። ምክንያቱም ዛሬን ካልተሻገር ነገን ካላለማን ማን ነው የሚያለማልን? ስደት ያው ስደት ነው። መንጫችን ቅርብ ነው። ያኔ ስንመጣ ምንድን ነው ህልማችን? ያኔ ስንመጣ ለዳታ ለመድያም ቤት ዋይፋይ ከሳሳል። እዚህ ስንመጣ እኮ ምንም ማድረግ አንችልም። ነገር ግን እዛ ሆናችሁ መሸመት ትችላላችሁ፣ መገብየት ትችላላችሁ ቁም ነገር መስራት ትችላላችሁ። እውነቱን ልንገራችሁ ስደት በነበርኩ ሰዓት የቴክኖሎጂ ሰዓት አልነበረም። ነገር ግን ቁሪም እንኳን አንይዝም ነበር። አሁን ላይ ግን ቁሪም አልፎ ተስልክም ስልክ ይመረጣል። ማሻላ ተጠቀሙበት፣ እድሉን አታሳልፉት። ምክንያቱም እድሉ ካለፈ ለሀገራችን ኑሮ ይከብዳልና። ኑሮ ተወደደ ብላችሁ ሀሳብ ለሚገባችሁ ሀሳብ አይግባችሁ። ኑሮ ከጊዜው ጋር ይሄዳልና፣ ኑሮ ከቀን ጋር ይሄዳል። በሰዓቱ ሆናችሁ እየሰራችሁ ኑሮ ተወድዳ አይባልም። እቤት ከተቀመጥ ኑሮ ይወደድብናልና እስራ ላይ ከዋልን ግን እንደ ስራው እንሄዳለንና፣ ምክንያቱም የሰው ልጅ ሲሰራ ከኑሮው ጋር ይሰራል፣ ሲያታርፍ ከሂሳቡ ጋር ያተርፋል። እቤት ግን ከሆነ ኑሮ ይወደድበታል። ሃሳቤን ከወደዳችሁት ሌላ ቪዲዮ እሰራላችኋለሁ አስተያየታችሁን